አርሴናል ተከታዮች ለጊዜውም ቢሆን በርንማውዝ፣ ሰንደርላንድ እና ቶተናም ናቸው። ሰንደርላንድ በውድድሩ ጅማሮ ላይ ቀድሞ የወራጅነት ግምት የተሰጠው ነበርም። ቶተናም ደግሞ ባለፈው የውድድር ዓመት 17ኛ ደረጃን ይዞ ያጠናቀቀም። በርንማውዝ በርካታ ተጫዋቾች ለቀውበት መሃል ሰፋሪ ሆናል ተብሎ እየታመነ ነው። ዘንድሮ ለዋንጫ ቅድሚያ ግምት ተሰጥቶት የነበረው ሊቨርፑል የቁልቁለት ጉዞውን ተያይዞታል። ከባለፉት ሰባት ጨዋታዎች በስድስቱ ተሸንፈዋል። ለመሆኑ ሊቨርፑል ቤት የጎደለው ምን ይሆን? መረጃዎች አርሰናልን የዘንድሮ የውድድር ዓመት አሸናፊ ሲያደርጉት ለሌሎችም ደረጃ ተሰጥቷል። ሁሉንም በዝርዝር እንመለከታለን። ስዩም ፈቃዱ አብራችሁን እንድትቆዩ ጋብዛለሁ። አፍታይም ስፖርትን ሰብስክራይብ በማድረግ ቤተሰብ ስለምትሆኑ አመሰግናለሁ። አርሴናል ባለፈው ውድድር ዓመት ላይ ሽንፈት አጋጥሞት የነበረው በአራት ጨዋታዎች ብቻ ነበረ ሁለቱን የተሸነፈው በአንድ ቡድን ነበር በበርንማውዝ በርንማውዝ በፕሪምየር ሊጉ ላይ በግል ውጤት ቀያሪና ምርጥ ተጫዋች መካከል አንዱ የሆነውን የያዘ ነው ጋናዊው አንቶኒ ሴሜን ሆን ያም ብቻ ሳይሆን ስፔናዊ አሰልጣኝ አንዶኒ ራውላ የሚከተሉት ታክቲክ ተጋጣሚ ቡድኖችን ለስህተት የሚዳርግ ነው የተከላካይ ክፍላቸው ዳግም አዋቅረዋል ኳስን በሚያንሸራሽሩበት ወቅት እና ከኳስ ውጭ ሲሆኑም ተ ተጫዋቾቻቸው ፈጥነው ምን ማድረግ እንዳለባቸው በቅጡ ያውቃሉ። ቡድናቸው ኳሲዝ እጅግ ፈጣን ጨዋታን የሚመርጡት ኢራውላ ካላቸው የተጫዋቾች ስብስብ አንጻር ከጨዋቶች መደራረብ የመጣ ጉዳት ቢመጣ እንዴት ይወጡታል የሚለው አጠያቂ ነው። ሊቨርፑል በኤርገን ክሎፕ ስር የነበራት አጨዋወት አሁን በበርንማውዝ ይታያል ከአርሰናል ጋር የሚገናኙት ጥር ወር ላይ በቫታሊቲ ስታዲየም ነው ከዛ ቀድሞ ግን በወርሃ ዳርና በታህሳስ በርንማውዝ አቋሙ ሳይዋዥቅ የሚቀጥል ከሆነ የሁለቱ ቡድኖች ጨዋታ ተናፋቂ ይሆናል በእነዚህ ጊዜያት አርሴናል ሁለት የቻምፒየንስ ሊግ ጨዋታ እንዲሁም በሊጉ ከሰንደርላንድ ቶተናምና ቸልሲ ጨምሮ አስር ጨዋታዎች አሉበት። በርንማውዝ አርሴናልን ጃንዋሪ 3 ላይ ሲገጥም በአፍሪካ ዋንጫ ምክንያት የቡድኑ ቁልፍ ተጫዋች ሴሚኒሆ ይኖራል ተብሎ አይጠበቅም። በወራት ሳስ በሚጀምረው የአፍሪካ ዋንጫ ሩብ ፍጻሜን ጋና ከተሻገረች ሴሚኒሆ የለም። ሁለቱም እኩል 16 ግቦች ተጋጣሚ መረብ ላይ ያሳርፈዋል። ሁለቱ ብቻ የተሸነፉት ከዘጠኙ ጨዋታዎች አንድ ጊዜ ብቻ ነው። ሁለቱም የተሸነፉት በውጤት ቀውስ ውስጥ በሚገኘው ሊቨርፑል ነው። ይሁንና አርሰናል ሶስት ብቻ ሲቆጠርበት በርንማውዝ 11 ግቦች መረቡ ላይ አርፈዋል። ሰባት ግብ የተቆጠረባቸው በሁለቱ ጨዋታ ነው። በሊቨርፑል አራት ለሁለት ሲሸነፉና ከክሪስታል ፓላስ ሶስት አቻ ሲለያዩ አርሰናል በስድስት የፕሪምየር ሊግ ጨዋታዎች ምንም ግብ አልተቆጠረበትም በርንማውዝ ግን ክፍት ነው ግን ተቃራኒ ቡድንን ያስጨንቃል ባያሸንፋቸው ይወጣል ኳስ ከተነጠቁ በፍጥነት በሰከንዶች ውስጥ በመረከብም በቀዳሚነት ላይ ይገኛሉ ቶተናም ልክ እንደ አርሴናል የቆሙ ኳሶችን እንደ ግብ ማግኛ እየተጠቀመ ነው የሚገኘው ለቆሙ ኳስ አሰልጣኝም ጭምር ቀጥሯል ባለፉት ሁለት የሊግ ጨዋቶች ሶስት ጎሎች ከቆሙ ኳሶች አሉት የኋላ የተከላካይ መስመሩ አርሴናል በሳሊባ ና በማጋሌሽ እንደሚተማመነው ቶተናም ምርጥ ተጣማሪዎች ና ከቆሙ ኳስ አስቆጠሪ የመሃል ተከላካይ ተጣማሪዎች አሉት ሚኪ ቫን ዴ ቫን እና ክሪስቲያን ሮሜሮ በኤቨርቶኑ ጨዋታ ሮሜሮ ሳይኖር ሲቀር የቫን ዴቫን አጣማሪ የነበረው ኬቨን ዳንሶ ነው። አርሴናል ማስኬራ አሊያም ሄንካፔ እንዳለው ቶተናምም ዳንሶ አለው። በሊጉ ሰባት ግብ ብቻ ተቆጥሮባቸው ከአርሴናል በመቀጠል አነስተኛ ከተቆጠረባቸው ክለቦች ውስጥ ተመድበዋል። ከአርሴናል በአንድ ግብ የበለጠም አስቆጥሯል በጠቅላላው 17 ግብ አርሴናል 16 ነው ያስቆጠረው። ዘንድሮ በዘጠኝ ጨዋታ ቶተናም የቆሙ ኳሶች አሰልጣኝ ቀጥሯል። በሁለቱም የሰሜን ለንደን ባለንጣዎች መካከል ለጊዜው የአምስት ነጥብ ልጅነት አለ። ቶትናሞች ከቆሙ ኳሱ ውጪ በክፍት ጨዋታ 11 ግቦችን አስቆጥረዋል። አርሴናል በክፍት ጨዋታ አምስት ግብ ብቻ ነው ማስቆጠር የቻለው። ምናልባት ጣጣቸውን የጨረሱ ኳሶች ማግኘት ላይ ክፍተት እንዳለ በአርሴናል በኩል ሊታይ ይችላል። ጃምስ ማዲሰን በኤሲኤል ጉዳት የመጣ በዘንድሮ የውድድር ዓመት የምንመለከተው አይመስልም። ይህም የፈጠራ አቅሙ ላይ መሻሻል እንዳይኖር ምክንያት ነው። ቶተናም ላይ ስዊድናዊ ዋቂ ጄዳን ክሉስኪቪስኪ በበኩሉ ከጥር ወር ቀድሞ እንደሚደርስ በመታመኑ ለፊት መስመሩ አንድ አማራጭ ነው። በጃንዋሪ መጠነኛ ግዢ ካደረጉ የዋንጫ ተፎካካሪ የመሆን እድል አላቸው። በ2829 ደርፐን አቆጣጠር ከቻምፒየንሺፑ አድጎ እስከ ዘጠነኛ ሳምንት ድረስ ጥሩ ነጥብ ሰብስቦ የተጓዘው ሃል ሲቲ ነበረ። ይሁንና ከዛ በኋላ ሁለት ጨዋታዎች ብቻ አሸንፎ 17ኛ ደረጃን ይዞ ነበር ያጠናቀቀውም። አሁን ከረጅም ጊዜ በኋላ ሰንደርላንድ በጥሩ ግስጋሴ ላይ ይገኛል። ከታችኛው ሊግ አድጎ እስከ ዘጠነኛ ሳምንት በግራናይት ዣካ የሚመሩት ሰንደርላንዶች ለጊዜው አራተኛ ደረጃ ላይ ቢቀመጡም በዋንጫ ፉክክሩ ብዙ ይገፉበታል ተብሎ አይታመንም። የፔፕ ጋርዲዮላው ማንቸስተር ሲቲ በፕሪምየር ሊጉ ከ9 ጨዋታዎች በ3 ተሸንፎ በሰንጠረጁ በ6 ነጥብ አንሶ አምስተኛ ላይ ይገኛል። ጎልን ከሃላንድ ብቻ እየጠበቀ ለሚገኘው ቡድኑ ተጫዋቹ በአግባቡ ማርክ ከተደረገ ቡድኑ ችግር ውስጥ እንደሚገባ በቪላ በተሸነፉበት ጨዋታ ላይ ታይቷል። ሊቨርፑል ባለፉት ሰባት ከሁሉም ጨዋታዎች በስድስቱ ተሸንፏል። በተለይ በአጥቂ ክፍሉ ላይ ተደራራቢ ግዢ መፈጸሙ ሚዛናዊ እንዳላደረገው ይታመናል። አይዛክ በፕሪሲዝን ወቅት ከልምምድ ይልቅ በጭቅጭቅ ማሳለፍ ፉ ጉዳቱ ለሊቨርፑል ሆኗል። በግራ መስመር ተከላካይ አሰልጣኙ ሮበርትሰንና ሚሎስኳፍ ክሪስኪዝን ቢያፈራርቁም አልተሳካም። ከፍተኛ ገንዘብ ለጊዢ ቢያውጡም የዋለው ግን ውስን ተጫዋቾች ላይ ብቻ ነው። 450 ሚሊዮን ፓውንድ ወጪ አድርጓል። ያ ሁሉ ሆኖ ግን አሰልጣኝ አርነ ስሎት እንደምታስቡት የቡድን ስብስባችን ጥልቀት የለውም አሉ። ይህ ንግግራቸው ከወጪ አንጻር ስላቂ ቢመስልም እውነትነት አለው። ክለቡ 317 ሚሊዮን ፓውንዱን ለሶስት ተጫዋቾች ብቻ ነው ያዋለው። ክፍተት ባለው ስፍራ ላይ ተጫዋቾች ከማምጣት ይልቅ አጥቂ ላይ አትኩሮ ቀኝ ተከላካይና መሃል ተከላካይ ላይ ሁነኛ ምትክ አላስፈረሙም። አርነ ስሎት በሰባት ቀን ውስጥ ቻምፒየንስ ሊግን ጨምሮ ሶስት ጨዋታ ለመጫወት የሚያስችል በቂ ስኳድ እንደሌላቸው ተናግሯል። በክሪስታል ፓላስ በሜዳቸው በካረባው ካፕ ሶስት ለዜሮ ሲሸነፉ አብዛኛው ታዳጊ ተጫዋቾችን የተጠቀሙት። ሞሳላ ዘንድሮ እንደሁል ጊዜው አልሆነም። እርግጥ ነው ይህ የመጣው ቡድኑ በክንፍ በኩል መከተል የፈለገው አጫዋት ብዙም ለሳላ ምቾት አልሰጠውም። እናም በዚህ ሁሉ መሀል አርሰናል ከራሱም ጥንካሬ አንጻር ከሌሎችም ድክመት ዋንጫ ሊያነሳ እንደሚችል ይታመናል። አርሴናል በምንም መመዘኛ ነጥብ የሚጥል አይመስልም። እንዲያውም አንድ መረጃ 29 ጨዋታዎች ቢቀሩም 79 ከመቶ ዋንጫ ከ21 ዓመት በኋላ ወደ አርሰናል እንደሚያመራ ተንብዋል። ኤሚሬትስ ለመጀመሪያ ጊዜ የፕሪምየር ሊግ ዋንጫ ይነሳበት ይሆን? ኦፕታ በውድድር አመቱ መጨረሻ አርሴናል ዋንጫውን ያነሳል ሲል 68 ከመቶ ግምት ሰጥቶታል። ማንቸስተር ሲቲ 13 ከመቶ ብቻ ነው የተሰጠው። ይህም ነጥብ አግኝቶ ሁለተኛ ደረጃ ነው የያዘው። ሊቨርፑል 10 ከመቶ የተጠጋ እድል ተሰጥቶታል። ሶስተኛ ደረጃ ላይ ይገኛል። ከዛ በታች ከቼልሲ አንስቶ አስቶንቪላ፣ ቪላ በርንማውዝ፣ ኒኳስትል፣ ፓላስ፣ ቶተናም እና ማንቸስተር እያለ እስከ አስረኛ ደረጃ ከሁለት በመቶ በመ በታች እድል ተሰጥቷቸዋል። አርሴናል ዘንድሮ የዋንጫ ጥማቱ ይሳካ ይሆን? ሀፍታይም ስፖርትን ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። በሌሎች ዘገባዎች እስከምንገናኝ ሰላም።